እንዴት ነው የላካችሁ? ሌላ ሰው ላስገባት ሄዲ? አይደብራል? አረ፣ አይደብረኝም ጨዋ ይሁን። ጨዋ ጨዋ ወልዶ ጨዋ አሳደገው ከሆነ ኢየሱስን የሚወድ ማንንም አስገባ። ምንም ይሁን እኔ ችግር የለብኝ። አንዴ ግን እዛው እያላችሁ መጣው እዚህ

እሺ ሁላችንም በየተራ እንግዲህ ቴዲ ያናግረናል ማለት ነው። ስለዚህ እንዳልክ፣ ሶሪ፣ የሆነ ድምፅ አለ። ዳር ፈለገ ሰላም፣ ደህና ነህ? እግዚአብሔር ይመስገን። እንዴት አለህ? ከረዥም ጊዜ በኋላ እንደዚህ በቪዲዮ ስንታይ ምናልባት ብሎክ ስላደረከኝ ይሆናል። አላደረኩም ጌታ። የሆነ ሰዓት ላይ የሆነ ሰዓት ኢየሱስ ጌታ ነው። ቴዲ ቴዲ በመሰረት ስለ ኢየሱስ ልናወራ ነው እና እኔ ደስ ነው አለኝ። አሁንም የተገናኘሁት ከየርሚ ጋርም ከረዥም ጊዜ በኋላ በፈለገም ጋር ደዛ የተገናኘሁት ኢየሱስ ርዕስ ስለሆነ ነው እንጂ ኢየሱስ ርዕስ ባይሆን አልገናኝም፣ ደስ አይለኝም እ እውነቴ የምር ኢየሱስ ካልሆነ ምንም ነገር ላይ መቆየት አልፈልግም። ኢየሱስ ባለበት በዛ ደስ ነው እና ይህ መጽሐፍ ስለ ኢየሱስ የሚያወራውን ምንም ነገር ለመቀበል ዝግጁ እና ቴዲ ጥያቄ አንስቷል። እስቲ ንገሩኝ እና ወደ እናንተ ውሰዱኝ ስላለ እኔ ወደ ማንም ልወስዱ አለም እኔ ወደ ኢየሱስ ልወስደን የመጣሁት የእናንተን አላውቅም እና ደስ ብሎኛል፣ በድጋሚ ስለተገናኘ ከሬ ከታላላቆቼ ስለሆኑ ኤድሚን በእድሜ በልጠዋል። ፈለገ እንኳን ፈለገ ትበልጠኛል በእድሜ አቷል እኔም እንደሚበልጥ ሰው ኮናክት ማድረግ ችግር የለም። በእድሜ ስለሚበልጠኝ ፈለገ ከፈለገ ይጀመርና ስለ ኢየሱስ ፈለገ ይጀምር፣ ከዛ ሌሎች ስለ ኢየሱስ ብቻ። ሌላ ወሬ አልፈልግም። ኢየሱስ ላይ ሴንተር ያደረገ ወሬ ደስ ነው። የሚያድን ኢየሱስ ስለሆነ ለማንኛውም ተባለ። የእኔ ጥያቄ ምንድነው? ለሌሎቻችሁ ካላችሁ እኔ አሁን በዚህ ምድር ሌሎች ማከተኝ ተሰብኝ ፖለቲከኞች አስጠሉ ወደ መንፈሳዊ ህይወት ልመጣ ፈልግ ያለው ወደ ዘላለማዊ ህይወት ልመጣ ፈልግ ያለው ወደ ዘላለማዊ ህይወት እንዴት ነው የሚመጣው? እናንተ የገባችሁ ሊገባኝ በሚችል ቃላት ተጠቀሙና ንገሩኝ እያልኩ ያሉት። ፈለገ አንተ ትትምረን። እሺ። ምናልባት ጥሩ ነው እንደዚህ አይነት ወንድሞች ማግኘት በራሱ እጅግ በጣም መጠረ ነው። ስላገኘን እጅግ በጣም ደሱ ሆነ የሚሰራ ያለው ንትንስ በእርግጥ ኤርሚ ላይ ነበር ያየሁት ላይ ቡንና መግባት አላሰብኩኝ ነበረ፣ ግን አንድ ሰዎች ሲነሱ ትንሽ ሚሳንደርሳ እንዲሰ ያንን ስለተመለከቱ ግረ መንገድ ያ እያጠራው ልግባ ብዬ ነው። እና ይመስለኛል ቴዲ ወንድማችን ወደ እውነተኛው ሃይማኖት መምጣት እፈልጋለሁ እና ትክክለኛው ሃይማኖት የቱ እንደሆነ ንገሩን የሚል ሐሳብ ስተነሳ እንዳልኩ፣ ወንድማችን ሃይማኖት ምንም አያደረግልህ የሚያደረግልህ ኢየሱስ ነው የሚል ሐሳብን ሲያቀርብልህ ነበር እና ምንናገረው ንግግር ምና ለመሰለ ቴዲ በአሁኑ ሰዓት መጽሐፍ ቅዱስን ያነበበም ሰው የሰማም ሰው በተመሳሳይ ደላላም የሆነ ሰው እኩል ማሳመን ይችላል። መሬት ተከራክሮ የሚሸጥ ሰው እቃ ተከራክሮ የሚሸጥ ሰው የቤት ሰራተኛ በቤት ውስጥ ተከራክሮ ቀጥሮ የሚያስገባ ሰውም እኩል በንግግር ደረጃ አዋቂ ሊመስል ይችላል፣ ነገርን እንዳወቀ፣ ነገርን እንደተረዳ። ልታቅ የምትችለው ግን ሰው ምክንያት የሆነው ሲያወራ ነው። ስለዚህ ለመጀመሪያ ያክል እንዳልክ ሃይማኖት ምን ማለት እንደሆነ ቢነግረን፣ ምክንያቱም ገና ከጅምሩ ሀሳቡን ትንሽ ያለለ በሌላ መልኩ ሲረዳው ስለ ተመለከቱ ሃይማኖት ምን ማለት ነው? ስለ ኢየሱስ ክርስቶስ ማንም ሰው እዚህ ጋር ጋር አልተጋባም። ግን ሃይማኖት ምን ማለት ነው የሚለውን ነገር እስቲ እሱ ትንሽ የሚፈልገውን ያክል ደቂቃ ውስጥ ያብራራል። ከዛ በኋላ ስለ ሃይማኖት እኛ እናወራለን። ሀሳቡን ያነሳው ቴዲ ነው። ቴዲ ደግሞ ያላችሁበትን ነገር አስረዱ ነው ያለው። እኔ ስለ ኢየሱስ ነው የማስረዳው። አሁንም አይ ቲንክ

ነገር ግን ነገርን ከሰሩ ነው ሲወራ፣ መልካም ነው። እና ስለዚህ የቴዲን ጥያቄ አነሷለሁ። ግን ዞሮ ዞሮ ቴዲ ያንተ ጥያቄ መመለሱ እንዳለ ሆኖ በተመሳሳይ የአንተም ጋር እኔም ጋር ወይም ጋር ሁሉም ጋር ደግሞ ተቀምጠው ደግሞ የሚነሱትን ሀሳቦች የሚያዳምጡ ሰዎች አሉ። ስለዚህ ለነዛ ሰዎች በደንብ አድርገን ማስተላለፍ ያለብን መልእክት እናስተላለፋለን። በመጀመሪያ ሃይማኖት ማለት አስተምህሮ ማለት ነው። አንዳንድ ጊዜ በተለያየ ቦታ ላይ ሰዎች ካለመረዳት ይመስለኛል ሰዎች ሃይማኖተኛ ሲሆኑ ኢየሱስን ይርቁታል፣ ኢየሱስን አያውቁትም የሚሉ ሀሳቦችን ያነሳሉ። እና ሃይማኖት መሰረቴ ነገር ነው። ሃይማኖት ማለት አሰምሮ ማለት ነው። ለምሳሌ አንተ የኢትዮጵያ ኦርቶዶክስ ቤተቅዱስ ቤተክርስቲያን አማኝ ስትሆን በአብ በወልድ በመንፈስ ቅዱስ አምነህ ነው ክርስቲያን ምትሆነው። እና በአብ በወልድ በመንፈስ ቅዱስ ማመንህ እምነት ነው ትሪኒቲ ነው ወይም ደግሞ ሶስትነትን፣ ግን ለሌሎች የምታስረዳበት መንገድ አስተምህሮ ይባላል፣ ሃይማኖት ይባላል። ዝም ተብሎ ልክ እንደ ይሁኔ በላይ ወይም እንደ ሰማኒ በለው ዘፈን ሆነ ያስከውን ብቻ ይዘ አይ በቃ ኢየሱስን ነው ኢየሱስን ነው አይኔ ስላሴ ነው ስላሴ ነው ስላል ክርስቲያን አትባልም ማለት ነው። ሰው እምነት ያለው ሰው ሁሉ አስተምህሯል። ያስተምህሮ ደግሞ ሃይማኖት ይባላል። አንዱን ጊዜ ገዛ ለማወቅ ነው ይህ ይስደዝ ማተር ያን ያክል ጠለቅ ያለው እውቀት አይደለም። ወንድማችን ቴዲ እንግዲህ መዳን የምትፈልግ ከሆነ ልትድን የምትችለው በጌታችን በመላካችን በመድኒታችን በኢየሱስ ክርስቶስ በማመን ነው። በማመን ኦኬ፣ በእርሱ ማመን ያስፈልጋል። ሰዎች በዚህ ዘመን ለተለያዩ ነገሮች ራሳቸውን ያስገዛሉ። በነገራችን ላይ ፖለቲክስም በራሱ ጣዖት ነው፣ እንደ አንድ ክርስቲያን አረዳድ ማለት ነው። ሰዎች ከክርስቶስ ፈቃድ ርቀው ስጋዊ የሆነ ፍላጎታቸውን ስጋ የሆነ ጥማታቸውን የሚያረኩበት መንገድ እንጂ የዘላለም ሕይወትን የሚያገኙበት ነገር አይደለም። በክርስቶስ ኢየሱስ ያመነ ሰው በአጠቃላይ ደግሞ በበጎ ስራ መጽናት አለበት። ይሄ የቅድስት ቤተክርስቲያናችን አስተምሮ ነው። ቴዲሻም አንድ ሰው በክርስቶስ ኢየሱስ ሲያምን ቅርንጫፍ የሆነል በዮሐንስ ወንጌል ምዕራፍ 15 በቁጥር አንድ ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እውነተኛ የወይን ግንድ እኔ ነኝ ይላል። እውነተኛ የወይን ግንድ እኔ ነኝ። ከዛ ገበሬውም ደግሞ አባቴ ነው ካለ በኋላ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ምን ይለዋል? ይላል ያስወግደዋል። በምክንያቱም ይህን አሰብ ያነሳሁት ፍሬ የማያፈራውን ቅርንጫፍ ሁሉ ምን ይለዋል? ያስወግደዋል ይላል። ከዛ በኋላ እዛው ቁጥር ሁለት ላይ ፍሬ የሚያፈራው ኦኬ፣ በእርሱ ላይ ያለውን ቅርንጫፍ ማለት ነው። ፍሬ የሚያፈረውን በእርሱ ላይ ያለውን ቅርንጫፍ ሁሉ ደግሞ አብዝቶ እንዲያፈራ ያጠረዋል ይላል። በጣም በሚደንቅ ቃል ቴዲሻ ቁጥር ስድስት እንደመውረድ ብለህ ስትመለከት ጌታችን ኢየሱስ እዛው ክፍል ላይ በእኔ የማይኖር ቢሆን ይላል። በእኔ ምንም አይል የማይኖር ቢሆን እንደ ቅርንጫፍ ይዚ የሆነ ምሳሌ ሰጥቶ ማለት ነው እንደ ቅርንጫፍ ቁጥሮት ነ የተጠቀሰው፣ ልክ እንደዛ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል። እነርሱንም ሰብስበው ወደ ሳት ይጥሏቸዋል፣ ያቃጥሉማቸዋል። ስለዚህ አንድ ሰው በክርስቶስ ኢየሱስ በማመን እውነተኛ ከሆነው ከወይኑ ግንድ ጋር ይጣበቅ ዊች ሚንስ ቅርንጫፍ ይሆናል። ስለዚህ ቴዲሻ በመጀመሪያ መዳን የሚፈልግ ከሆነ በመጀመሪያ በክርስቶስ ኢየሱስ ማመን አለበት። በነገራችን ላይ ቴዲ፣ በጣም የሚገርም ነገር የክርስትና ሕይወት እንዲሁ ስትጀምረው ራሱ በመዳን ነው የሚጀምረው። ምንም አይነት ስራ መስራት አይጠበቅብህም። ለዛ ነው ቅዱስ ዮሐንስ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶ እንደማያደርግ የዳነው በጸጋው እግዚአብሔር ከጌታችን ኢየሱስ ወደዚህ ምድር የመጣው እኛ ምንም አይነት በጎ ምግባር ኖሮ በጎ ስራ ሰርተን ሳይሆን እንዲሁ ስለወደደን የመጣው። ታዲያ እንዲሁ ስለወደደን የመጣውን ጌታ በማመን ቅርንጫፍ ትሆናለህ። ቅርንጫፍ ከሆንክ በኋላ ግን መልካም ፍሬ ማፍራት አለበት። እህት አሁን ለምሳሌ ዛሬ በሆይ ወይታ ትዲሻ መጥቷል ምናምን በሉ፣ ኤርሚ ምናምን ቶሎ በሉ፣ ሲምናም ብለን ኦኬ፣ በክርስቶስ ኢየሱስ አምኗል ብለን ብቻ መሄድ አይደለም በክርስቶስ ኢየሱስ ካመንክ በኋላ ደግሞ በበጎ ስራ መጽናት አለብን። ኦኬ በበጎ ስራ መጽናት አለብን። ይሄ የቅዱስ ቤተክርስቲያናችን አሰማሩ ነው። ስለዚህ ቴሪሻ መዳን ከፈለገ በመጀመሪያ በክርስቶስ ኢየሱስ ያመለጠ አንድ ይፈልጋ አይደል? ጀስቸሮችን ኢንተራክት ሊያደርገው ስለሚችል ተወሱ። እሺ ኦኬ። የተንቀሳቀሰ ነበር እንዴ? ስለሁለት ጌታ ላይ ላይ ተነበብ። ይቅርታ። ኦኬ ስለዚህ በመጀመሪያ ሰዎች እውነተኛ ከሆነው ከወይን ግንድ ጋር ቅርንጫፍ ሆኖ መጣበቅ አለባቸው። ቅርንጫፍ ከሆኑ በኋላ ደግሞ መልካም ፍሬን ማፍራት አለባቸው። መልካም ፍሬን የማያፈሩ ከሆነ ግን እንደው እዚህ ጋር መጽሐፍ ቅዱስ ይዞ የሚያነብ ሰው ቢኖር ደስ ይለ ነበረ። ቁጥር ሁለት ላይ ምን ይላል መሰለህ? ይወገዳል። ይወቋይ እንዳልክ አንተ ስለመፈጠር ችግር የለውም። እኔ ቀስ እያልኩ ነገር ሆነ ከሚያረጋት እኔ ቀስ እያልኩልን ነገር ችግር የለም። በኋላ ላይ ግን ሲያስፈልገን ታወጣለናል። እና ጌታችን ኢየሱስ እንዳለው አንድ ሰው በክርስቶስ ኢየሱስ አምኖ መልካም ፍሬን ማፍራት አለበት። መልካም ፍሬን የማያፈራ ከሆነ ይወገዳል። በክርስቶስ ያላመኑ ሰዎችስ? በክርስቶስ ያላመኑ ሰዎች ልክ በእኔ የማይኖር ብሏቸዋል። ስለዚህ በጌታችን በኢየሱስ ክርስቶስ የማይኖር ቢሆን እንደ ቅርንጫፍ እንዴትኛው ቅርንጫፍ ቁጥር ሁለት ነው የተጠቀሰው። እንደዛ ቅርንጫፍ ምን ሆናል? ይወገዳል ከዛ ይጣላል፣ ይደርቃል። እነርሱ ምን ሰብስበው ወደ እሳት ይጥሏቸዋል። ስለዚህ የትኛውም ሰው የዘላለም ሕይወትን ማግኘት ከፈለገ በጌታችን በኢየሱስ ክርስቶስ ማመን አለበት። እናም ደግሞ በበጎ ሥራ መጽናት አለበት። በበጎ ሥራ የማይጸና ከሆነ ግን አይ እኔ አምኛለሁ። አሁን ለምሳሌ በፕሮቴስታንቱ ቤት ያለ ትምህርት ብዙ ጊዜ እንደዛ ነው። ይህ ማመን ብቻ ከአምስቱ ሰሎች ውስጥ አንዱ ያነው አይ እኔ ያምኛለው። ከዛ በኋላ ምንም አይነት በጎ ሥራ መስራት አይጠበቅም። አንዴ አንዴ ጸድቅ ያለው ዋንሴብ ሎሎ ሴብ የሚባል አይነት ትምህርት ማለት ነው። እና ልክ እንደዚህ አይነት አኬድ የሚሄዱ ከሆነ ግን ጌታችን ኢየሱስ እንዳለው በእርሱ አምኖ መልካም ፍሬ የማያፈራ ከሆነ ምንዳ ይወገዳል። ስለዚህ ቴሪሻ ዛሬ መጥቶ በክርስቶስ ኢየሱስ ካመነ በኋላ ኦኬ በንሳይወት ተመራምሶ ከቀድሞ ኃጢአቱ ርቆ እንደ ማርያም ዘነይን ማለት ነው፣ እንደ ባለሽቷ ማርያም ወይ ደግሞ መቅለሌት ማርያም ልክ ከጌታችን ከኢየሱስ ክርስቶስ እግር ስር ወድቃ በክርስቶስ ኢየሱስ አምና ኃጢአቷ ሁሉ ተሰይሮላት በክርስቶስ ያመነች ቅድስ ሴት እንደሆነች ሁሉ ቴሪሻም ተመልሶ እንደ ሎጥ ሚስት ወደ ኋላ ማየት የለበትም ማለት ነው። በክርስቶስ ኢየሱስ ያምናል፣ ከዛ በበጎ ስራ ይጻናል። በበጎ ስራ ማይጻና ከሆነ ግን ዞሮ ዞሮ ማመኑ ብቻውን የዘላለም ሕይወት ያሰጠው ስለዚህ ልክ ቁጥሩ ለተን የተጠቀሰው ይላል ይወገዳል። እና ትሪሻ ይሄን ሐሳቢ ምናልባት በኋላ ላይ ሌሎች ሐሳቦች ሲነሱ ደግሞ ጨመርመር አደርጋለሁ። ግን አንድ ጥያቄ ስትነ እኔ በደንብ ነው በነገራችሁ ላይ ማደምጠው። እሺ ይቀልዳችሁ እንዳልሆነ ተስፋ ማድረግ። የተነገር ነው ሁሉ ነገር ነው የሚቀምሉ፣ ይቀለዳል። የሃይማኖት ጉዳይ ስለሆነ ብዙ ሰዎች እዚህ ጋር ሁለት መቶ አራት ሰዎች እያደመጧቸው ነው። እናንተ ጋር ምን ያህል ሰዎች አሉ? ስደማመሩት በጣም ብዙ ሰዎች የሚያዩት ነው። ከተቀመጥን አይቀር እኔ እንኳን ዛሬ ባልመጣ ወደ እናንተ የሚመጡ ብዙ ሰዎች ይኖራሉ። ቢያንስ አሁን ቅድም ስትናገር የሰማሁት ከተሳሳትኝ፣ ታረሙኛለን የክርስትና ህይወት ስትጀምር ከድህነት ነው የምትጀምሩ ስጀምረው ከድህነት ከሆነ እንደገና መሀል ላይ ደግሞ ኢየሱስ ክርስቶስን ከተቀበልክ በኋላ ደግሞ ስራ ይጠበቅብሃል። አንደኛ ሁለቱ ነገሮች አይጋጩም። ሌላ ከድህነት መጀመር ከሆነ ኢየሱስ ክርስቶስ መስቀል ላይ መሰቀል ለምን አስፈለገው? ረ ዳም ኦኬ። መልካም ምሽት መጽሐፍ ቅዱስ ይዛ አለ አጠገብ እሺ በኋላ ላይ መሰጠን ጥቅስ ታወጣና እንታታናበልናለን። የክርስትና ህይወት ሲጀመር በራሱ ያንን ህይወት የምንጀምረው በመዳን ያለ ነው። ጌታችን ኢየሱስ ክርስቶስ በመስቀል ተሰቅሎ ሥጋውን ስለቆረሰልን፣ ደሙን ስለፈሰሰልን ዊች ሚንስ እርሱ ይዘላለም ያስታራቂያችን እንደሆነ በነገራችን ላይ ቅዱስ ቤተክርስቲያናችን ታሰራለች። ስለዚህ ክርስቶስ በቀራኒው መስቀል ላይ ራሱን መሥዋዕት አቅራቢ ራሱ መሥዋዕት ሆኖ ራሱ ደግሞ መሥዋዕት ተቀባይ ሆኖ የሰው ልጅ ለዘላለም ከራሱ ጋር ከባሪ አባቱ ካም ከባሪውቱ ከመንፈስ ቅዱስ ጋር ስላስታረቀ፣ አዎ በክርስቶስ ኢየሱስ ያመኑ ሰዎች ኦኬ፣ ምንም አይነት ስራ መስራት ሳይጠበቅባቸው በማመን የመዳንን ህይወት ይጀምሩታል። ግን ከጀመሩት በኋላ አይ አንዴ ድኛለው ተብሎ ግን ቁጭ ማለት የለም ነው። በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስበው እነዚህ አይነት ትምህርት የለም። በቃ አንዴ ድኛለውና ከዛ በኋላ በቃ ምንም አይነት ነገር ብሰራ፣ ምንም አይነት ነገር ባደርግ ይሄ ድነት ያይነጠቀም የሚል አይነት ትምህርት የለም። ለምሳሌ ከአምስቱ ሰዎች ውስጥ አንዱ እምነት ብቻ ነው። ሰዎች በማመናቸው ብቻ ዘላለም ህይወትን ያገኛሉ የሚል ትምህርት ምንም አይነት መጽሐፍ ቅዱስ የመሰረት የለውም። ነገር ግን በበጎ ስራ መጽናት አለባቸው፣ መልካም ፍሬን ማፍራት አለባቸው የሚለው ሀሳብ ይጋጫል ከዚህ ሀሳብ ጋር ላልከው፣ እስኪ ሁለት የመጽሐፍ ቅዱስ ሀሳቦችን እናንሳ። አንደኛ፣ በመጀመሪያ ነስት የመጽሐፍ ቅዱስ ክፍልን በደንብ አድርገን እንመልከተው። የዮሐንስ ወንጌል ምዕራፍ 15 ቴዲሻን ታውጣልኝና አንተ ዮሐንስ ወንጌል ምዕራፍ 15 ቁጥር ስንት? ከቁጥር 2 ቁጥር ላይ ያለውን ቁጥር 2 ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። አይ በቃ ቁጥር አንድን ከተመለከትከው እጅ ላይ ያለው መጽሐፍ ቅዱስ ጌታችን ኢየሱስ ክርስቶስ እውነተኛ የወይን ግንድ እኔ ነኝ ይልና ይጀምራል። ሰው ቅድም እንዳልኩ ሰዎች በማመን እውነተኛ ከሆነ ከወይን ግንድ ጋር ቅርንጫፍ ሆነው ይጣበቃሉ። እናም ጌታችን ኢየሱስ ከዛ በኋላ ምን አለ? ስለ ቅርንጫፎቹ ሲናገር በእኔ ያለው በእኔ ያለውን ዊች ሚንስ በእርሱ ያመነ ማለት ነው። በክርስቶስ ኢየሱስ አምኖ መልካም ፍሬ የማያፈራ ካለ ምን ይላል? ይላል ቴዲሻስ በእኔ ያለውን መልካም ፍሬ የማያፈራው ምን ይላል የማፍራሩን ሁሉ አብዝቶ እንዲያፈራ ያጠራዋል። ከዛ ከፍ ብሎ በእኔ ያለው አዎ መልካም ፍሬ የማያፈራው በእኔ ላይ ያለውን ቅርንጫፍ ሁሉ ምን ይለዋል? ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ያስወግደዋል ይሲ ስለዚህ አንድ ሰው በክርስቶስ ኢየሱስ ካመነ በኋላ መልካም ፍሬን የማያፈራ ከሆነ መልካም ፍሬን የማያፈራ ከሆነ ይወገዳል ላለመወገድ በክርስቶስ ኢየሱስ አምኗል። ከዛስ መልካም ፍሬን ደግሞ ማፍራት አለበት። መልካም ፍሬን ሲያፈራ ጌታችን ኢየሱስ እንዳለው አባቴ አብዝቶ እንዲያፈራ ያጠራዋል። ቁጥር ሁለት ላይ አሁን ያነበብከው ክፍል ላይ ይወገዳል የተባለው መልካም ፍሬ ባለማፍራቱ ነው። ማመኑ ብቻውን ከመወገድ አዳነው ነው ያላደ ነው ይ በክርስቶስ ኢየሱስ አምኖ አንድ ሰው ከዛ መልካም ፍሬን ማፍራት አለበት። መልካም ፍሬ ማያፈራ ከሆነ ግን ምን ይላል? ይወገዳል። ማመኑ ብቻውን ከመወገድ ምን አያድነው ሌላ አንድ ጥቅስ እንጀምር እስቲ የያቆብ መልእክት ምዕራፍ ሁለት አውጣ ምዕራፍ ሁለት ቁጥር 6 አዎ ምዕራፍ ሁለት ቁጥር 14 ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል እምነቱስ ሊያድነው ይችላልን በቃ አሁን ቅዱስ ያዕቆብ እንግዲህ በግልጽ አማርኛ የተናገረ ነው። መነሻችን የሆነው ዮሐንስ ወንጌል ምዕራፍ 15 ላይ ነው፣ ሰው ጌታችን ኢየሱስ እንዳለው በእርሱ አምኖ መልካም ፍሬ ማያፈራው ይወገዳል። እናም ቅዱስ ያዕቆብ ከዚህ ላይ የተነሱ ምን ይለናል? ወንድሞቹ ሆይ እምነት አለኝ የሚል ምን አለኝ የሚል እምነት አለኝ የሚል ሰው ቢኖር እና ነገር መልካም ስራን የማይሰራ ከሆነ ስራ ግን ከሌለው እምነቱስ ሊያድነው ይችላልን ይላል። እምነቱ ሊያድነው ስለማይችል ማለት ነው። እስኪ እንደሁም እንዲያጠነክርልን ቁጥር ያን አንብባት እዛው ላይ የያዕቆብ መልእክት ምዕራፍ ሁለት ከቁጥር 20 ላይ ምን ይላል? ቴዲሻ አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን አታውቅ ልታውቅ ትወዳለህን? ያ እምነት ከስራ ተለይቶ ምን ያለ ነው? የሞተ ነው። ይሄ የቅዱስ ቤተክርስቲያናችን ትምህርት ነው፣ ቴዲሻ እና ከአነሳን የመጽሐፍ ቅዱስ ሀሳብ ጋር ፈጽሞ የሚጣረስ አይደለም። ስለዚህ አንድ ሰው በክርስቶስ ኢየሱስ አምኖ መልካም ስራን የማይሰራ ከሆነ የዘላለም ህይወትን አያገኝም። አያገኝ ፈጽሞ አያገኝም። ስለዚህ ቴሪሻ የዘላለም ህይወትን ለማግኘት ቅድም እንዳለው በመጀመሪያ በመጀመሪያ ቅዱስ ቤተክርስቲያናችን የምታስተምረው በክርስቶስ ኢየሱስ እንዲያምን ነው። ካመነ በኋላ ግን በተለያዩ ስሁት የሆኑ ትምህርቶች እንዲታለልብን አንፈልግም። ለምሳሌ ቅድም እንዳልኩ ሰዎች በማመናቸው ብቻ የዘላለም ህይወትን ያገኛሉ ምናምን የሚባል ነገር አለ። ስሜታዊነት ለክርስትና ጸር ነው። እናንዳንድ ስሜታዊ የሆኑ ሰዎች እንደዚህ ይላል። ነገር ግን የቅዱስ ቤተክርስቲያናችን ትምህርት መሊናናል እምነት ከስራ ተለይቶ የሞተ ነው እምነት ከስራ ተለይቶ ምን ያለ ነው የሞተ ነው አንድ የመጨረሻ ጥቅስ ልድገመለት ይሻ ይቅርታ ነገር አበዛው ከዛ ወንድሞች እድል ሰጣለሁ ቅዱስ ጳውሎስ በሮሚ መልእክቱ ምዕራፍ ሁለት ከቁጥር ሰባት ላይ ያለውን ሀሳብ ምን እንደሚለን እስኪ እንመልከቱ ሰዎች በበጎ ስራ በመጽናት የዘላለም ህይወትን እንደሚያገኙ ይናገራል በጣም የተወደደ ቃል ነው ሮሚ ምዕራፍ ሁለት ቁጥር ሰባት በበጎ ስራ በመጽናት ምስጋናን እና ክብርን የማይጠፋንም ህይወት ለሚፈልጉ የዘላለም ህይወት ይሰጣቸዋል። በጣም የተወደደ በጣም የተወደደ። እኔ በዚህ አጋጣሚ ለቴሪሻ ሳይሆን በጣም ብዙ ፕሮቴስታንትቶች ቶች ወንድሞች ያላችሁ በጣም በፍቅር እንወዳቸዋለን፣ እና ይህንን ቃል ፕሊስ ደጋግማቸው አንበ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ ሁለት ከቁጥር ሰባት ላይ ምንኛ በበጎ ስራ በመጽናት በምን አይነት ስራ በመጽናት በበጎ ስራ በመጽናት ከዛ ምን ምን የሚፈልጉ ምስጋናን ከአምላካቸው ዘንድ ክብርን ከአምላካቸው ዘንድ የማይጠፋ ህይወትን ጊዜ ከአምላካቸው ዘንድ ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ ምን ይሰጣቸዋል ይሪሻ ምን ይሰጣቸዋል ይላል። አዎ የዘላለም ህይወት ይሰጣቸዋል፣ አዎ የዘላለም ህይወት ይሰጣቸዋል ይላል እና ይሄ የቅዱስ ቤተክርስቲያናችን ትምህርት ነው። ስለዚህ አንድ ሰው ወደ ክርስቶስ ኢየሱስ ሲመጣ ማለት በክርስቶስ ኢየሱስ ወደ ማመን ሲመጣ በክርስቶስ ኢየሱስ ካመነም በኋላ መልካም ስራን እንዲሰራ ቅዱስ ቤተክርስቲያናችን ታስባለች። ያ ብቻ አይደለም። በነገራችን ሌላ አንድ የመጨረሻ ነገር ደግሞ ልንገርህ። አንዳንድ ጊዜ ሰዎች በፍቅር ሰው ሰው ጠልቶ አይደለም ለምሳሌ ፕሮቴስታንት ወንድሞቻችን እኛን ይጠሉናል የሚል እምነት የለኝም። የሚጠላል ፕሮቴስታንት ካለ ሂዝናት ፕሮቴስታንት ባቸው ኢየሱስንም አያውቀውም ማለት ነው የሚጠራውን ባንደበት እና እኛን ኦርቶዶክሳውያንን በጣም በፍቅር የሚወዱን አንዳንድ ፕሮቴስታንት ወንድሞቻችን ኢየሱስን ተቀበሉት፣ ኢየሱስን ተቀበሉት፣ ኢየሱስን ተቀብለዋል ይለናል። እና ቅድስት ቤተክርስቲያናችን በክርስቶስ ኢየሱስ የሚያምን ሰው በክርስቶስ ኢየሱስ አምኖ ክርስቶስን እንደተቀበለ ሁሉ ቅዱሳንንም ጭምር እንዲቀበል ያስባል። መጽሐፍ ቅዱሳችን ይህን ታውቃለህ፣ ቤትሻ ቅዱሳንም ጭምር እንድትቀበል ያደርገልናተ ቤተክርስቲያን። አረ መጽሐፍ ቅዱስ መጽሐፍ ቅዱስ ቅዱሳን ቅዱሳንን ጭምር እንድትቀበል ያሰብራል። በምን እንትን ነው? እስኪ አንድ ጥቅስ ብቻ ላንሳ። አንዳንድ እያልኩኝ ጊዜ ከምፈጭ ለእነ ኤርሚ ምድል እንድሰጥ ይህም ብቻ ላንሳው በምክንያት ነው ያነሳሁት፣ አንዳንድ ጊዜ ትንሽ ከዛ ቤት ጋር ተያይዞ ያው የኛ የምንለይበትን ሀሳቦች ለማንሳት ብዬ ነው። የማቴዎስ ወንጌል ምዕራፍ አስር ቁጥር አርባ ምን ይላል? ምዕራፍ 10 40 እዚህ ጋር እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝ ይቀበላል። ታንኪዩ ጌታችን ኢየሱስ ክርስቶስ ራሱ በማይታበል ቃሉ፣ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ በዚህ ክፍል ላይ ለቅዱሳኑ እንዲህ አለ፤ እናንተን የሚቀበል ይሰማል እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል ደግሞ የላከኝ ይቀበላል ይላል። እንደውም ቁጥር አርባ አንድ ሊውረድ ብለህ ስትመለከተው ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። ጻድቁ የሚሰራውን ስራ ሰርቶ እኮ አይደለም፣ ጻድቅን በጻድቅ ስም ሪስፔክት መስሎ አይ ጻድቅ ነው ብሎ ማመን ማለት ነው። ነቢዩንም ደግሞ በነቢዩ ስም የሚቀበል የነቢዩን አንዳንድ ጊዜ ሄሻኔ በግል ስለሚገርመኝ ነው አንዳንድ ጊዜ በቤተ ክርስቲያን ውስጥ ያሉ ቅዱሳንን መቀበል የሚያከታቸው ሰዎች እነዩ ጩፋን ነቢይ ብሎ መቀበል ግን አይከብዳችሁም። በጣም የሚገርመኝ እኔ በግሌ ስለሚገርመኝ እና ጌታችን ኢየሱስ ግን ለቅዱሳኑ ይህን ያክል ክብር ሰጥቷል። ጌታችን ኢየሱስ ክርስቶስ ተቀብሎ አንድ ሰው አይ የለም እኔ ቅዱሳን ይህ ጻድቃን ምትሉት ነገር የራሱ ጉዳይ ምናምን የሚል ከሆነ በአጭሩ ከመጽሐፍ ቅዱስ መስመር የወጣ ሰው ነው ማለት ነው። መጽሐፍ ቅዱሳችን ግን ምንነው የሚያስተምረን በክርስቶስ ኢየሱስ ያመነ ሰው ክርስቶስን ተቀብያለሁ የሚል ሰው ቅዱሳንንም ጭምር አብሮ ማከበር አለብን። ጻድቅን በጻድቅ ስም ያመነ የጻድቁን ዋጋ ያገኛል፣ ነቢዩንም በነቢይ ስም ያመነ የነቢዩን ስም ያገኛል። እንደሁም በእነሱ ስም የተራበ መብላት፣ የተጠማ ማጠጣት በራሱ የዘላለም ሕይወትን ያሰጣል ብላ ቅዱስ ቤተክርስቲያናችን ታስተምራለች። ይህን ያክል አስፈላጊ አይደለም ማሳቡ ግን ይሄን ብቻ ብዬ ልለት ቁጥር አርባ ሁለት ላይ ምን ይላል? ቁጥር አርባ ሁለትን ሰምር ሊገድሻል ሁለት ማንም ማንም ከነዚህ ከተናናሾቹ ለአንዱ ቀዝቃዛ ጽዋዋ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላቸዋለሁ፣ ዋጋው አይጠፋበትም። ኦኬ በማን ስም የሚያጠጣ ነው የሚለው እዚህ ላይ፣ በማን ስም፣ በደቀ መዝሙር ስም። በእነዚህ አይነት በጎ ስራ የሚሰሩ ሰዎች ምን አይነት የማይጠፋ ዋጋ ነው ጌታችን ኢየሱስ የሚሰጣቸው? ቅድም አንብበነዋል፣ በጣም በሚደንቅ ቃል ቁጥር አርባ ሁለት ላይ ጌታችን ኢየሱስ ስለ ቅዱሳ ቅዱሳኑ እሺ ቅዱሳን ይሄን ያክል ክብር አላቸው። በክርስቶስ አንደበት ተነግሮላችኋል። እና ምን ይደናል እዚህ ክፍል ላይ ጌታችን ኢየሱስ ማንም ከእነዚህ ከታናናሾቹ ለአንዱ ስንኳን በደቀ መዛሙርቱ ይሰጥ ቀዝቃዛውሃን የሚያጠጣ ቀዝቃዛውሃን የሚያጠ በእነሱ ስም ማለት ነው ቀዝቃዛውሃን ስንኳን የሚያጠጣ እውነት እውነት እላችኋለሁ ዋጋው ምን አይደበትም አይጠፋበትም ይላል። እና በእንዲህ ያለ በጎ ስራ ደግሞ የሚጸኑ ዋጋቸው ምንድነው ስንል ቀደም አንብበናል። ፊኒሻል አለማልፋት ያክል በበጎ ስራ በመጽናት ኦኬ፣ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ ሁለት ቁጥር ሰባት ላይ በበጎ ሥራ በመጽናት ምስጋናን ክብርን የማይጠፋ ህይወት ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ የዘላለም ህይወትን ይሰጣችኋል ይላል። ስለዚህ ሰዎች በክርስቶስ ኢየሱስ ካመኑ በኋላ በበጎ ሥራ መጽናት አለባቸው። የማይጸኑ ከሆነ ግን ይሄ ፍጹም አጋንንት የሆነ ትምህርት ነው፣ ከክርስቶስ የሆነ ትምህርት አይደለም። በክርስቶስ ኢየሱስ አምኛለሁ አንዴ ጸድቅ ያለው ከዚህ በኋላ ኔ ኃጢአት የለም ምንም ነገር ሆን ችግር የለውም የሚሉ ሰዎች ስውት ነው የተለያዩ ማስረጃዎችን መውጣት እንችላለን። በዚህ ዙሪያ የሚያምኑ ሰዎች አሉ። ለምሳሌ ኃጢአት ቢሰሩ እንኳን እግዚአብሔር አይቆጣቸውም የሚሉ ምሁር የሚባሉ መምህራን የሚባሉ ሰዎች አሉ እና እንደ አይነቱ ትምህርት ፍጹም ከመጽሐፍ ቅዱስ ነች የራቀ ነው። ስለዚህ ቴዲሻ መዳን የሚፈልግ ከሆነ በመጀመሪያ በክርስቶስ ኢየሱስ ማመን አለበት። በክርስቶስ ኢየሱስ ካመነ በኋላ ደግሞ በበጎ ስራ መጽናት አለበት። አመሰግናለሁ። ዜሊያ ክብረል